በቃ እኔን አታምኝም ወይ? አታምኝ እንዴ? በአሁኑ ሰዓት እናት የማትሰማንበት ዘበን ደስራል እንኳን ነው እንግዲህ። ወንድ ልጅ እኮ ከቤት ሲወጣ የኔ አይደለም እቤት ሲገባ ነው የኔ። ይሄንን አሁን የምናገረው ነገር ነው በቃ ሁለት አመት ሶስት አመት አንድ አመት በቆየ አይደለም ማለት እና እንደዛ ካለ ሄሉ፣ አሁን ይሄ ነገር መጥቷል። አንደኛዋን አውቀዋለች አደለም ከሱ ጋር ቁጭ ብሎ ልጅቷን አምጥቷት በተረጋጋ መንፈስ አዎ፣ እኔ እናንቺ ከዚህ በፊት ሪልሽን ነበረን፣ በነበረን ጊዜ ደስተኛ ነበረን ብዙ ነገር አሳልፈን ሊሆን ይችላል። ነገር ግን ከኔና ከአንቺ ጋር ያለው ነገር አብቅቶ እኔ ሪል ላይፍ ወድጃት አፍቅሬያት አብሬት እስከሆንኩኝ ድረስ የእኔና አንቺ ነገር አብቅቷል። ከዚህ በኋላ በህይወት የልደርሽ አልፈልግም ብሎ በሄሉ ለልጅቷ ማስጠንቀቂያ ነግሮ ከስልኩ ላይ ብሎክ አላደረጋት። በምንድን ነው እሷ ጠንቋይ ትቀልባለች እንደ ከውጭ ሄዶ ጨርሶ አናግሯት መጥቶ ልጅቷ ጋራ ጨርሶ ከዛም ሄሉን ጨርሻለሁ ቢላት፣ እንዴት ነው ሄሉ አምናት የተረጋጋ መንፈስ ኖሯት የምትኖረው? ከዚህ በኋላ ያለው ህይወቷ እንዴት ነው የሚሆን? እሱሁለታ ይሄ ነገር ፋይሉ ካልተዘጋ እያልኩሽ ያለሁት ይሄ ነው። ምክንያቱም ነገም ከነጎዳም አዳዲስ ሰዎች ገና እኮ በህይወቱ ያሳለፉ ሰዎች ሊመጡ ይችላሉ፣ አይደለም በያ በሄሉም ዘንድ እኮ ሊመጡ ይችላሉ። ችግር እኮ ሊፈጠር ይችላል፣ አይፈጠርም አይደለም? ችግሩ ሲፈጠር የሚነጋገሩበት ቃል አንዱን አንዱ የሚመልሰው እንዴት ነው? እንዲተማመኑ ምንድን ነው ማድረግ ያለባቸው? እሱን እኮ ልመጣብኝ አልጨረስኩም። እኔ የሄሉ መግባት የለባትም ከዚህ በኋላ መድረስ የለባትም። ላልሹ ነው ጥያቄ። እሺ እሺ፣ ልመልስልሽ። ለዚህ አትዚህ ሚውታታ ለምን መሰለሽ? በቀደም ለታ ወደቀች መስኪ ስትወርቅ፣ የስንታችን ልብ ነው? ምን ሆነሽ ብለን ማን ተከተላት? እንዴት አልተከተላትም ብለን እንዴት እንዳበድን አይተሻል። አደለ እንዴ? እቺ ልጅ የሆነ ነገር ስትሆን፣ ልዑል ለሄሉ ነው የቆምኩት አለ። እሺ፣ የሀብልቶ ልዑል ለሄሉ ነው የቆምኩት እያለ እንዴት ሮጦ አንዳቸው እኮ አላያዟት። ሄሉን ታውቂያታለሽ፣ እንደ ነብር ነው የሚያደርጋት እልህ ይይዛታል፣ ትቀየራለች። እዛ ጋራ ታማኝ ሰው ለሄሉ ጀግና የሆነ ሰው የሚፋለት ፊት ለፊት የሚጋፈጥ ሰው ያስፈልጋታል አጠገቧ። እኔ በአፍ ብቻ ሄሉን ማለት ነው እኔ ያለሁች ብዬ እየወደቀች እየተመታች ቆሜ እያየኋት እንደዚህ ነው እንደ መስኪ። ለዛ ነው እንጂ ያልኩት ፊት ለፊት እንደውም ዛሬ እሱ ይሄንን መልስ መመለስም አልነበረበትም። እኔ ጨርሷለሁ። የዛሬው ንግግሩ ስህተት ስላለበት እኮ ነው። አሁን እየተፋጠጥን ያለ ነው። ሄሉ ያልታየም እኛ በርቀት የሚታየን ነገሮች አለ ላይ እንደ ኖርሱ ወይም ደግሞ እንዳለሽ ባለፍሽበት ሕይወት ላይ እኮ የገጠመሽ ነገር ነው እኮ ሄሉ ላይ እየገጠመ ያለ የሚታየን ነገር አለ። ለነገ ጥያቄ ችግር ይዞ የሚመጣ ነገር ደግሞ ከፊት ለፊት ላይ እንዳለ ነው። ዛሬ የተመለከቱ ገብቶሻል። ስለዚህ ሄሉ አሁን ባለፈው አጋጣሚ ስለመጣች ነገሮች፣ በአጋጣሚ ስለሆኑባት ወደቀች፣ ብቻዋን ከእግዚአብሔር ጋር ተወጣች። ለሁልም ያብም እያሉ አልደረሱላትም። ያንን ከዚህ በኋላ ግን ያለውን እውነቱን፣ መደምደሚያውን፣ ፍጻሜውን፣ ቀይ መስመሯን ያ ከዚህ በኋላ ለሚያደርጋቸው ነገሮች የውሳኔ ሰው መሆን አለባት። በዚህ ላይ ሲመጣባት፣ እንደዚህ አይነት ነገር ሲመጣባት፣ ሮንግ የሆነ ቀይ መስመር ሊኖራት ይገባል። ይህንን ነገር ፋይል መዘጋትን ደግሞ በሷ በሱ እርግጠኛ ለመሆን አብራው ሆና መፋለም ማየት አለባት። እሷን ያስከበራት እስከምን እንደሆነ ማየት አለባት። እንዴት እንደታደጋት፣ እንዴት እንደመረጣት፣ ከማንም እንዴት እንዳስጣላት ህዝብ የሚል እሷን ትየው በቃ ይገባታል ትምህርት ዝም ብሎ ይሄ ታስቦ ተስሞ የሚሸወድ ነገር አይደለም። ይሄ በጣም ትልቅ ስህተት ነው። የሆነ ነገር ስህተት በተፈጠረ ቁጥር ሄደሽ አቅፈሽ አስመሽ ምናምን አረሳስተሽ ምናምን በስስ ልቧ ገብተሽ ነገም ሌላ ስህተት ምትደግሚ ከሆነ አደጋ አለ። ስለዚህ ይሄ ነገር ላይ ተፋልማ እሷን አስከብሮ ማሳየት አለበት። መደምደሚያውን መዝጊያውን ሄሉ ቁጭ ብላ ነው ማየት ያለባት። ድጋሚ በይቷ ላትመጣ ነገም ሌላ መሚችሉ ማለት ነው እሺ መስኪ ለምን ይቅርታ መስኪ፣ እየተነጋገር መስኪ፣ አንድ ጥያቄ አለኝ። አሁን ሁለት ቀን የተሰራው ስራ ስህተት ነው ተላለ፣ ስህተት የለም አለ፣ ከባበር ስህተት። እኔ ሄሉ ስት አንቺ በአንቺ በቤት በሄሉ ቦታ ሄሉ እንዲህ ስትሆን እኛ እዚ እንዴት ነው ጃት የምንሆነው? እዛ ጋ መኪና ውስጥ ትግባ ምን ትግባ? ያያት የለም። እዛው ሶስቱም ተፋጠው ቆሙ። እኔ ለሄሉ ደጀን ነኝ እያለ የሀብንታይ ወደ ጎን አድርጊው? ለምን ሮጦ አልደረሱላትም እቤቷ ውስጥ እኮ ያስመቷት ጀግና ናቸው ያስገፈተሯት ጀግና ናቸው እንኳን ውጪ ማለት ነው አትገናኝ ያልኩት ልጅቷ አቅም የላትም አንደኛ ልቧን ያማታት ሁለተኛ እስከ መጨረሻው እንደዚህ ጀግና እንደኛ እስከ መጨረሻው አመት ሙሉ እንደተፋለም ነው ሽማግሌውን እንዳጦዝ ነው መሆን አለኝ በቃ ይሄ ነገር መገናኘት ከሌለበትም ይህንን እኮ ሊሰሙ ይችላሉ ማስተካከል አለባቸው ማንም በመጣ ቁጥር እሷ አንደኛ ነገር ማንም ሰው እጁን መሰንዘር የለበትም እሱ መጣበት እንጂ መጣባት ከይልኝ አለችም እሱ ነው እንጂ የመጣባት እሷ እኮ አልሄደችም ሄለን ማሙ አደል እንዴ ዛሬም እሱ ተናግሯል ከልጅቷ ጋር አቁም ያለው ጨርሽ እያለ ነው አደለ የጠበቀ ነገር የለንም እያላት ነው ቀለበት አውልቂ ብላ እጅ ድረስ እንዴት በምን አይነት ድፍረት ነው እሱን ምን ያህል ብትንቀው ነው። እራሱን እኮ ንቀዋለች ልጅቷ ሄሉን እኮ አደለም የናቀችው። አሁን እኮ እሱ የሚለው ምንድን ነው? ዛሬ በተናገረው ቪዲዮ ምን አለ? እሷ ይሄን ያህል ልጅቷ አትደፍረንም። እዚህ ጋር የሚያደርሰንም ነገር የለንም። ግንኙነታችን ፍቅርም አብረንም ብዙ ነገር አሳልፈን ሁለት አመት ታትም ቢኖር ክብርም ሰጣትም ከዛ ነገር ነው ዴን የማይሰነዝረው መጥፎ ነገርም የማልናገረው። አዎ አሁን ለምሳሌ አብሯት ያሳለፈውን ልጅ ለሁለት አመት እኛም ቢሆን ተመልካቾች አሁን በጥፊ ቢመታት ቢሰድባት፣ ሊደብረን ይችላል። ሴት ናታ። መነጋገርን የመሰለ ነገር እንዳለ ስለምናምን እኛም፣ በሰለጠነ ዘመን ስለሆነ ያለ ነው ማለት ነው። ምክንያቱም ዛሬች ላይ እንደዚህ አይነት ነገር አድርጎ ቢያሳየን ለነገ ለሄሉ እንፈራለን። እኛም ጥያቄ እናመጣበታለን። ልጁ ደግሞ ጠንቃቃ ነው፣ አይምሮውን ያውቃል። ያን ማድረግ አቅቶት ሳይሆን የህዝብንም አይምሮ ያውቃል ልጁ። ኦዲየንስ እንዴት እንደሚይዝ በደንብ ገብቶታል። ከሚናገረው ነገሮች ስለማይበት ነው። ምልክቶቹ ገብቶሻል አለ ለምሳሌ ልዑል ለአንቺ ስሜት እንዳለው ተረድቻለሁ። እኔ ያኔ በአቅ ኖሮ ደጋግሜ ጠይቄዋለሁ። አሁንም ይህን ችግር ይዞ ይመጣብኝ የደፈረኝ ልዑል ነው እንጂ እሱ አደለችም። የዚህን ያህል ድፍረት የላትም። እሱ ስለሚያፈቅርሽ ነው ይህንን ነገር እያደረገ ያለው እኮም ብሎ ለማጣላት ነው እያለ ነው አደለ? እኛ በማጣላቱ አናምንም። የማናምነው ለምንድን ነው? ወንድ ልጅ ነው አዎ ከሱ ቀድሞ አብሯት ነበረ። በጓደኝነት ይወዳት ነበረ ወይ አልተናገረም፣ ውስጡ አለ። አላመነም፣ ይሄ ነገር ፈጥኖ እንደዚህ ይመጣል ብሎ ልክ ቀለበስ ያደረግላት፣ ተሸነፈ። በቃ ውስጡ ያለውን ስሜት ለማውጣት የግዴታ የሆነ ሰበብ መፍጠር አለበት። ተከሰተ፣ የማይከሰት ነገር የለም። ኦኬ፣ ካልደፈረሰ አይጠራም ማለት፣ የሆነው ሁሉ ሆነ። አሁን እሱ የሚናገረው ነገር ሁሉ አሳማኝ አይደለም፣ መደምደሚያ ነጥብ ኖሮት ቁጭ ብሎ በመወያየት ሄሉን ሊያስከብራት የሚችለው በሱ ዘንድ የሚመጣውን አይደለም። ለብቻዋ በሴትነቷ የሚመጣባትን በሷ መንገድ እንኳን የሚመጣባትን ፈተናዎች በማንኛውም ዙሪያ ቢመጣ መከተዋ ከእግዚአብሔር በታች እሱ ነው። ሊያስከብራት የሚችለው እሱ ነው። መሪዋ ነው፣ ጋሻዋ ነው፣ መከተዋ ነው። አይደለም አሁን እሱ ላይ ያየን ያለነው ነገር በዚች በአንድ ሴት ልጅ ገና በአንድ ሞክሮ ላይ ይሄ ነገር ሲመጣ እንዲህ ልፍስፍስና በቂ ተናግሮ የማሳመን አቅም ከሌለው ወይም ደግሞ ነጥብ ኖሮት እዚህ ጋር አቁሜ አስከብሬሽ አሳይሻለሁ በአንቺ ፊት ነው ተፋልሜ የአንቺንም ክብር መልሼ ራሴንም አስከብሬ ከህይወቴ ማስወጣው ብሎ ማለት ነው የሚቻለው። እኔ በውጪ ጨርሳለሁ በቃ አንቺ አንቺ ብቻ እኔ የሚመኝ ነው። የትኛው ነው የሚያሳምነው? ከደፈረሰ አይቀር ሄሉ ኖራ እሷን አስከብሮ ልጅቷንም እዛችሁ ፍፃሜዋን እኔ አፍቅሬያት ወድጃት ያትን መጣውባት እንጂ ሄሉ አልመጣችብኝም። ስለዚህ አንቺ ከየ ማለትም አቅምም ሞራልም አይኖርሽም። በነበረን ጊዜ እኔ፣ አንቺ ወደ ትዳር የሚወስድ ታሪክ የለንም ብሎ በእሷ ፊት ነው ነገሮችን መዝጋት እንጂ ከእሷ ኋላ ሊሆን አይችልም። ነው የኔ አማርኛ። ሌላ ጊዜም ችግር ሲመጣ ሊደብቃት አይገባም። ቀድሞ የሚመጣውንም ወደፊት የሚፈራውንም ያለፈውንም ሊመጣ የሚችለውንም ውስጡ የሚነግረው ነገር ካለ ቀድሞ ለእሷ ለአይምሮ ዝግጅት መናገር አለበት። ሲመጣ ነገሮች አትደናገጥም፣ አታለቅስም። እሷስም ስላለ ሁሌ እንደፈራች ለምንድን ነው? እባብ አጠገቧ እንዳለ አይነት ስጋት እየሰጋች የምትኖረው ለምንድን ነው? ይህን ስሜት ከውስቷ ነቅሎ የማያወጣው ለምን? ይሄ ስሜት እዛው ለምን ትኖራለች? ይሄ ሊሆን አይገባም። በዛሬ ቪዲዮ ብዙ የሚናገር ነገር አለ? ሁላችንም እንደ አቅማችን ነው መረዳታችን እንደ አቅማችን ነው መረዳታችን ስለዚህ የዛሬው ቪዲዮ አሳማኝ ኦኬ ንግግሩ ሴቷን ያለ መንካቱ እኛንም ያስቆጣናል መንካት መሳደብ ምናምን አይቻልም አዎ ኦኬ በመነጋገር ግን ሄሉ ተከብራ ማየት አለብን አስከብሯት በተለይ በእሱ ዘንድ ነው ይመጣል በእሷም ዘንድ እንኳን ሌላ ችግር ቢመጣ መከተዋ እሱ ነው ሊሆን የሚችለው ተናግሮ ማሳመን አቅም ሊኖረው የሚገባ እሱ ነው ወይ ተናግሮ አያሳምንም። እሷን ማሳመን ካቀጠል እኮ እኛን የሚያሳምነንን ነገር ሊነግረን ነው ይገባል። ጭራሽ ተስፋ የሚያስቆርጥ ነገር ነገር ራሱ እኔና አንቺን ልንጣላ እኮ እንችላለን። አንድ ፖይንት ነው ይሄ ነገር። ከዛ ሳ አንቺንም እንደዛ ላረግሽ ነው ማለት ነው። በዚህ ልጅ ላይ የማደርገው ነገር ዛሬ እንዳደርግ አንቺ ኤክስፔሪንስ የምታደርጊው ነገር አንቺ ላይም ነገር ላደርገው ነው ማለት ነው። ይሄ ራሱ ትልቅ ነጥብ ነው። ያ ነገር ከየት መጣ? እኔ በዚህ እኔ እኔ አላቅም እየተሰማኝ ያለውን ነገር በብዙ ነገሮች ላይ በቃ መስተካከል ያለባቸው ነገሮች አሉ። ከኋላዋ መስተካከል ነገር የለም አብረው እስከሆኑ ድረስ የትዳር አጋሬ ወደፊቴ ብሎ ቤተሰብ ያወቀለት ቀለበት ታገብኛለች ጥያቄ ጠይቆ ው ተብሎ ቃል የተገባለት ልጅ እንዴት አድርጎ ነው ነገር ነገዋን ብርሃን እንጂ ጨለማ ሊያሳያት አይገባም። አሁን እኮ ባለችበት ነገር ጨለማ ውስጥ ናት ያለች ማለት ፍርሃት ኖሮባት ነው። ነገ ደግሞ የሆነ ነገር ይዞብኝ ይመጣል። ነገስ እሱ ብሄድ ሳ ዛሬ ይሄንን አየው እንት ምንድን ነው ማስተማመኛ ነገር። አሁን ልጅቷ ይዛ መኖር የምችለው ማሳየት አለበት። ቀለበት ስለተደረገ ከዚህ በኋላ ለመጣው ነገር ከደፈረሰ አይቀር ጥንብ መጥናት አለበት። ክብሯን ማየት አለብን። ተመልሶ ይሄን ነው አስከብሮ ያሳያል። ሶሪ ባማ ወጣች እንዴ? አለች አለች ይሄ በጣኔ ተሰማኝ ስሜት ወይ እሺ እሺ ችግር የለው። ማማ አነ ጭንቅላታችን የተሰማው ነው። እኔ እኮ አትሂድ ያልኩትኝ በጣም አቢሲኒያ ቀይ መስመር የሰለቸ መስመር አለ ሄሉ ስትገፈታተል ስትወርቅ አያምም ወይ እንዴት ዝም ብሎ አቢሲኒያ አንቺ ጓደኛ ነኝ ያልሽ አደለም ጓደኛ ነኝ አሁን ወደፊት ከምታለቅሽ አሁን ጨርሽ እያላት እንዴት ተከትሏት አይሄድም። እንደዛ ስትሆን ልቤን ዛሬ እንኳን ብላለች። ልቤ ታሟል፣ ልቤ ታፍኗል አለች። ገባሽ? አዎ ትክክል እኮ ነው። ይሄ ስልክ እሱ ቦታ የለኝም ካለ ለዛች ልጅ ምንም ስሜት ስለሌለው በቆየ አይደለም ብሎ እንዳለን መጨረሻ ላይ ግን አጠፋው ንግግሩን። ያ ክብራት ልጅቷን አያ ክብራት አይደለም እኔም ሴት ነኝ። ገብቶሻል? ምን ዋስትና ያለው የሚባለው። ትክክል ወንድ ልጅ ሲገባ ያንቺ ነው፣ ሲወጣ ያንቺ አይደለም። ይሄን ደግሞ እንዳለ ሴቶች የምናውቀው ነው። ገባሽ? እዛ ጋር አሁን እኛ ትላንትና ጀምሮ እኛ ላይ ልጆቹ ሰው የሚጮሆ የፈለገ የበፊት ጓደኛት ብትሆን ስታቅፈው፣ ወደዛ ሄጂ እርቀትሽን ጠብቀሽ መልሽ ሊመልስ አራት ነጥብ ማለት አለበት። እዚህ ጋር እህቶቹን ጠርቶ ጓደኞቹን ጠርቶ ህዝብ መሀል ቀለበት ያደረገችለት ሴት ልጅ ቆሞ አንደኛ እቤቷ ተደፍሮ ተገፍትራ በገዛ ቤቷ በገዛ ቤቷ ብርጭቆ ተነስቶ ተደፍቶ ወይኑ ለምን? ቤቱ የሄለን ማሞ ነው እንጂ እኮ የልጅቱ አይደለም። እንደውም እኔ ሄለንን ብሆን በዛ በጠርሙስ ሁለት ነበር ማረጋት። መንግስትም ይፈቅድልኛል። እቤቷ ነ ልጅቷ እኮ ሄለን እኳ አልሄደችም። እሰው ቤት አምጪውም ትክክል አይደለም። ልጅቷም የመጨረሻ የወረደች ናት። እኔ አደባባይ ላይ አልፈልግም እየተባለች ህይወት አለኝ ቀለበት ቀለበቱን አውልቂ ደረጃ ምን አይነት አንደኛ እሱ እንቀዋለች ልጅቷ ራሱ ድፍረት ነው የመሰለኝ አልፈልግሽም እየተባለ አላረገውም። እኔ እናንቺና ምንም ላይፍ የለንም እየተባለን በቃ ጨርሻለሁ አቁም ያለው ነበረ አቆመ አሁን፣ በፊት ሄሉ ህይወት ነበራት ነበረ። አቆመ እንደምትለው እኮ ነው። አሁን ሰንበዲ ቀለበት ቢያደርግ ሄጀ ቀለበት አውልቂ ልትል ነው ማለት እኮ ነው። ሄሉ ያልጨረስነው ነገር አለ፣ ያልጣመኝ ፓርት አለ፣ እዚህ ጋር ያልጨረስነው ነገር አለ። ልጅቷም የምትለው አልጣመኝም። የሚያንኮሻኩሻው ማን ነው? ያልጣመኝ ነገር አለ። ሁለተኛ ነገር ደግሞ መስኪ እንዳለችው ይሄ ሜሴጅ የሚባል ነገር አይጥ- ይሄ ሜሴጅ የሚባል ነገር ነው የሰዎችን ህይወት የሚያበላሸው። እሱም አሁን አንድ ጥያቄ፣ ሄለን ማለት ነው። የድሮ ኤክሷ ኮሜንት ቢጻፍ ቢያይ ዝም ይላል እንዴ? እሱ ጨራሽ ዲስኮ ቤት ሊሄድ ነው ስትለው አይደል? እንደ እንደ እንደንትን ያዞረው እንደ ሰካራም የቀወሰው በቃ ያንን ራሱ ላይ እኔ ላይ መደረግ የማልፈልገውን ነገር እሷ ላይ ለምን መደረግ አስፈለገ? እኔን አታምኝም? ሞኝ፣ እኔ እኔ ሰንበዲን አምነዋለሁ። ያመንናቸውማ በጀርባችን እያረዱን ሄዱ እኮ። ማን ነው የሚታመነው? አዎ ያክብራት። የሁላችን ሚስደባት ቢሰድባት እንሰድበዋለን እኮ ሴት ልጅ እንድትከበራለ ዚህ ጋር የምንጮኸው በቃ። ሄሉም ደግሞ መንቃት አለባት ፊት ለፊት ሜሴጅ የስልኩን ማወቅ አለባት። የእሷ ሲሄሉ ድብቅ ስላልሆነች ነው አስረግጬ የምናገረው። ሄሉ ድብቅ አታውቅም። ስልኳ በእጁ ስልክ የእኔ ስልክ ብለዋለች በቀደም፣ እናንተ ፊት፣ ሚዲያ ፊት፣ ዩቲዩብ ላይ በእጅህ አይደለም ወይ ብለዋለች። ቅድምም ልታወራ ፈልገ አላስወራትም እሱ ልዑልን እንደማያስወራው ነው የሆነው። ቅድም እኔ እኔ አላውቅም መስከረም ባለፈው ብላችሁ ልዋጣትና የምትወለድ ቢሆን ልትወለዱ ይብላለች ገባሽ ይሄ በደካማ ጎኗ ሄለን ተነካች ማለት ራሱም ያውቃል በጣም ብዙ ሰዎች ናቸው የሚነኩት ገና ለገና አንቺ መልስ አታቂም አትናገሪም ተብሎ በዛ ሰው ላይ ጫና መብዛት በዛ ሰው ላይ እኔ ግራ የገባኝ ነገር ምን አይነት ዘመን ላይ ነው የደረስ ነው ሁለት ወር ሶስት ወር ከአንዱ ጋር ይሄችን ልጅ ቢፈልጋት ኖሮ ቀለበት ያደርግላት ነበር እኮ አይደለ ሁለት ወር ሶስት ወር አራት ወር ሁለት አመት አመት፣ ይቆዩ ይመጡና፣ የሰው ህይወት ሴቶች ውስጥ ለምንድን ነው የሚበጠብጡት? በአንዷ ሴት የተነሳ እንዳለ ሴቷ ትረበሻለች። ለምን አቢሲኒያ፣ በጣም ግራ የገባኝ ዘበን ቢኖር ይሄ ነው። እኔ እንዴ የድሮ ኤክስ ትመጣና ሁሌ እንደተበጠበጠ ነው። እኔ ድሮ ጓደኛዬ ነበር። እኔ ድሮ የስንቱ ቤት ነው የተበጠበጠው? የስንቱ ቤት ነው? አንዳንዶች ውስጥ መናገር እራሳቸውን ማሳመን ይችላሉ። አንዳንዶቹ ደግሞ ማንም የሚያወራው አይደለም፣ ዝም ልበል። ልብሳ ሚዩት አድርጊያታለሁ። እን ቀለማ ናት። ቀጥል። ኦኬ። አንዳንዶቹ የሰውን ህይወት ይመጡና ብጥ ብጥ ብጥ ያደርጋሉ። በቃ የሚያከብራት ከሆነ ብዙ ነገር አሳልፎ ካልሆነ ጨርሻለሁ ብሏት ነው። ለሄሉ እንዲህ እንዲህ ያለ ብሏታል። አዎ፣ ሄለንን ያከበረላትን ነገር ትክክል ነው። መጣ መጠኔ ነኝ የመጣሁብሽ ፈልጌሽ ብሏል። ግን በመጣው ምልክት ታዲያ እኔ እኔ አላቀ እኔ ሰው ሀገር ላይ መብቴን አስጠብቄ ነው የምኖረው። ማንም ቀይ መስመሬን እንዲያልፍብኝ አልፈልግም። ይሄ እኮ አቢሲኒያ ቀይ መስመር ነው። ላይፏን ጀምራለች ከሱ ጋር እሷ ቁጭ ብላ። እኔ ሄለንን ብሆን የዛን ዕለት አላድርም አሉልም ሜሴጁን ካላሳየኝ ስቄ አላልፉም። የእሷ የዋህነት ይሄ የዋህነቷ ነው። እሷንም ጎትቶ እኛንም የጎዳ ገባሽ? ቀይ መስመር ማበጀት አለበት። አዎ የሁላችንም ጥያቄ ነው። ቀይ መስመር መኖር አለበት። ይሄን ነገር ማስተካከል አለበት እሱ ይሃብ ማለት ነው። ያ ይሃብ የታለ? ያ ኮስታራው ይሃብ የታለ? ያ ጀግኗ የታለ? ለሄሉ ብቻ ነው እንደጀግንነቱ፣ ሄሉ ላይ ነው እንደሚያፈጠው። ሄሉ እኮ መተናፈስ አችልም አደለ? እንደዛ ማለት ነው እሱ። በጥፌ ስንትን የመታት አጭር ቀሚስ የለበሰችለት። ሲጀመር ስልኩ ራሱ ኮዱን ማወቅ ነበረባት እሷ እያልኩ ነው እኮ፣ ኮዱን ማወቅ አለባት። ለምን ተደበኩኝ? ብላ እራሷ ላይ አንድ ሰው ደግሞ እኔ ልሽ፣ አንዳንዴ ለምሳሌ የሆነ ነገር ጓደኞች ይመክሩኛል፣ አይደለም የእነሱን አልሰማ ብዬ ልክ ዝምልና እችኛ ጓደኛ እችኛ ለችኝን ብለሽ እኮ ጭንቅላትሽን መስራት አለብሽ። ሁሌ ሰው መስራት የለበትም እኮ፣ ራስሽም ለራስሽ መቆም አለብሽ። ከተኛሽበት ከጨለማ መንቃት ሄሉ ከበፊት ከተጎዳችበት ምንም አይመጣባት መቆም መቻል አለባት። አራት ነጥብ እራሷን ማስከበር አለባት። እኔ አቢሲኒያ የሚያመኝ ነገር የሚያንተከትከኝ ነገር ሁሌ ማንም መቶ እጁን ለምን ያነሳባታል? ሚስቴ ናት የልጆቼ እናት እያለ አይደል እንደ አያስከብራትም ሰንበዴ ተነካ ብለን እኮ ነው እኛ የምንጮኸው አይደለን ይሄንን ነው የምፈልገው። ከዚህ የተሻለ ከዚህም የጨመረና ያስከብራት። ማን ማገናኘትም ካለባት እየተሻሹ አይደለም። ማናችንም ከድሮ ኤክሳችን ጋር እንገናኛለን። የዛችን የሴት ልጅ ግን ፐርሰናሊቲ መጠበቅ አለብኝ። ቀለበት የተደረገላትም ሄጄ አልለጠፍም። እንደ ማስቲሽ እየሄድኩ ደረት ላይ አልለጠፍም። ርቀቴን ጠብቄ ቁጭ ብዬ በክብር አወራለሁ። ማንኛውም ሰው እኮ ይገናኛል ማንኛውም ሰው ወልዶ ተፋቶ ሌላ አግብቶ እኮ ይገናኛል። ግን አይለጣጠፍም። ክብር ባለው መስመር ባለው መሆን አለበት። በቃ ልጅቷ የደከማት ልጅ ናት። አያድክሟት፣ ወላ ጓደኛ ወላ ፍቅረኛ። እኛ ኮ አሁን እጇን ሰነዘረ ብለን ያበድንን አደል? ያበድኩ ነኝ። እንዴት ይመታታል ብዬ እንደገና ደግሞ ቀለበት አውጪ የምን ድፍረት ነው? እሱን እኮ ነው የደፈረችው እንጂ እኮ ሄለንን አደለም። እንደ ቀለበት ሁለት ቀን አውጪ ብሎ ትግል ዋይ ለምን ማን ነው? ልውልልና ልጅቷን ለምን አናጣብስ? መስኪ ግራ ቢገባል ስብርሃኮተና ስሜት አለው አለ እኮ ዛሬ ስሜት አለው። ለአንቺ አላልኩም። ደግሞ ይኸውልሽ መስኪ አንዴ መናገር የምትፈልገው ነገር መስኪዬ እሱ ማለት ነው ከላስ አሳወቃት፣ ለሄሉ አይደለ? ካሳወቃት በኋላ የሆነ ቦታ ላይ ጸጥ ማለት አለ። መስኪ እኔ እኮ ስትመክሪኝ እየሰደብሽ እየረገጥሽኝ ሂጂ ብትዛ ደንቆ የማይገባሽ አንቺ አይገባሽም እያልሽ እኮ አትመክሪኝም። በክብር በሚገባሽ ልክ በሚገባይ አንቺ የምታውቂውን እነርጂሽን አውጥተሽ ነው የምትመክሪኝ? አይደል እንዴ እያዋረሽኝ እየሰደብሽኝ እኮ አይደለም የምመክርሽ እየተሰደቁ እኮ አልመከርም። ብዙ መስተካከል ያለባቸው ነገሮች እኔ ክብር የሚባል ነገር አለኝ። እኛ የምንፈልገው እዚህ የምንጮ የሄሉ ክብር፣ ወላ ፍቅረኛ፣ ወላ ጓደኛ ቃላታቸውን ይዘን ነው የምንጮ የቁራዘር ኖሮብን የምናወጣውን ቃላቶች እንጠንቀቅ። ማንለምፍቅሬ ነው ሄሉ ራሱ ፍቀር አለት እ ያ በሄሉ ከመጣል አልፋታውም፣ አልፋታውም እኔ ፍቅራቸውን ወደላችኋለሁ እኔ ከማንም በፊት አቃላችሁ በጣም ለሱ ቦታ አለኝ። ክብራል እንዳመጣጡ ከናይ ጋር ሲመጣ የመጀመሪያ ቀናቸው ላይ ከሆነ ይሄ ነገር አንድ ሰው ክፉ ነገር እንዳይናገር መጨረሻ እነዚህ ልጆች ፍቅረኛሞች ይሆናሉ ምናምን ብዬ ነበር። ትዝ እኔ ቦታ ከኔ የበለጠ የሰጠው የለም ያከበረው የለም እስካሁን ድረስ አምነዋለሁ። በቃሉ የሚኖር ልጅ ነው ምናም ምናምን። ግን ይሄ ትንንሽ ነገር የመጣው ነገር አሁን እንደ ሀሳብ የሚያወራቸው ነገር አሳማኝ ያልሆኑ እሷን የሆነ በሆነ በሆነ ነገር ነግሮ ብቻ አባብሎ ብቻ እየመሸወድ ነገር ሊታይበት ነገር ነገ አደጋ ስላለው ከዚህ ነገር ካልተጠነቀቀ ካልተመለሰ እኔ ማንም እሱን ስለወደደ ወይንም እሷ ስለምትወደ ስለምታፈቅረ አልሰማውም አልፋቸውም አልፋቸውም። ይህ ጋ ሁላችሁ ለምናባጋ ነው ሄዱ የወንሱ ሁሉ ብቻዬን ምንም የማረገውን ነው የማረገው። እግዚአብሔር ምስክር ቀልድ የለም። እየሸዋወደ ማለፍ የለም። በቃ በስነ ስርዓት ማሳመን ማሳመን። ደግሞ ሪል እኛ እሱ ሲያሳምናት እያንዳንዱን ቃሏን እያያዝንበት ነው ለነገ ምን ሊያስጠይቀው እንደሚችል ያንን ቃል ይደግማል ወይ፣ ወይንም ደግሞ በወሬ በአነጋገር ስህተት ሊሆን ይችላል እያልን አንዳንድ ነጥቦችን እንይዛለን፣ እናስቀምጣለን። ምናምን ምናምን ያ ነገር ግን እንደ ሳንቲም ነው። ቁጭ ብለን ምን መነዝረው ሲደጋገሙ የሆነ ነገር ከበስተጀርባ ይዞ ይመጣል ብለን እኛም ስጋት ላይ ነን ያለን። ስለዚህ ሄሉ ብቻ ሳትሆን እኛ ውስጥም ስጋት እየከተተ ስለሆነ ከዚህ ነገር ይፈንቃል። አንደኛ ለሚዛቸው ያው ለምሳሌ ሴት ሆና ሌላም ሴት ልትመጣ ትችላለች። ዛሬ በዚህ ልጅ ብቻ አበቃል። ሲያናግራቸው በስነስርዓት በአጋር በአግባቡ ቆሞ ወይም ተቀምጦ ማናገር ነው ያለበት። ተሻሽቶ ተቃቅፎ በቃ አንቺ አትረጅኝም እኔን አታሚም ማለት ነው ምናምን። አንቺ ብትረጅኝ እኮ የሁሉ ነገር አይመጣም። አንቺ እኮ በእኔ እምነት ስለሌለች ነው እየተባለ ልጅቷ እንዳትናገር አፋፏን፣ እየተባለ እኔ ነኝ የማወራ፣ አንቺ ዛሬ ማውራት አይባልም

ለሌላው ጊዜ ይጠንቀቅ ለሚያደርጋት ነገር ለእያንዳንዱ ነገር እንኳን እሷ እኛ ስጋ ትስተናል። በአሁኑ ሰዓት አሁን አውሩበት። ዋው ብርሃን ሃዌ እንኳን ደህና መጣችሁ እንዴት ናችሁ? አለናልሽማ ደህና ቆያችሁ። ብርሃን ብርሃን ትቀድሚያለሽ። አሁን እስኪ አሁን ብርሃን